በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። ሚያዝያ ስምንት በዚች ዕለት የከበሩ ሶስት ሴቶች በሰማዕትነት አረፉ። የሊህም ስማቸው አጋሊስ፣ ኤራኒና ሱስኒያ ነው። ከተሰሎንቄ ሀገርም የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የሚያመልኩ ናቸው። ወላጆቻቸው እግዚአብሔርን የሚፈሩ ነበሩ። እሊህም ደናግል በድንግልና በንጽህና መኖርን ወደው በአንድ ምክር ተስማሙ። ጽኑ በሆነ ገርልም ተጠመዱ። ይልቁንም ያለማቋረጥ ተግተው ይጸልዩና ይጾሙ ነበር። ወደ ገዳሙም ተመልሰው ከመነኮሳቱ ጋር ያገለግላሉ። ከሀዲ መክስሚያኖስም በነገሰ ጊዜ የጣዖታትን አምልኮ አቁሞ የንጹሖችን ደም አፈሰሰ። እሊህም ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያም በዋሻ ውስጥ ተሸሸጉ። በጾምና በጸሎት በመጸመድም ሳይወጡ በዋሻው ውስጥ ኖሩ። አንዴት የክርስቲያን ወገን አሮጊት በየሰባት ቀንት ጎበኛቸው ነበር። የሚያሻቸውንም ትሰጣቸዋለች። የእጅ ስራቸውንም ትሸጥላቸውና ከእነርሱ የሚተርፈውን ትመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁልጊዜ ስትሄዳ አያት። ሳታየውም ተሰውሮ በሩቁ ተከተላት። ወደ ዋሻውም ገባ ተመለከተ። ከዚያ እስከምትወጣም ተሰውሮ ቆየ። በዚያ ቦታ ብዙ ገንዘብ ያላት መስሎታለና፣ ያቺ አሮጊትም ከዋሻው በራቀች ጊዜ ያ ሰው ገባ ገባ። ለክብር ባለቤት ሙሽሮች የሆኑ የከበሩ አይና ደናግልን ቁመው ሲጸሉ አገኛቸው። ተሰሎንቄ ከተማ እስኪያደርሳቸውም ድረስ አስሮ ጎተታቸው። መኮንኑም ሃይማኖታቸውን በጠየቃቸው ጊዜ ስለ እርሳቸው የተሰቀበለ የክብረ ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንኑም ተቆጥቶ ይገርፏቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትንም ገረፏቸው። ባልታዘዙና ወደ ክህደቱም ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘም። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግስተ ሰማያትም የሕይወት አክሊልን ተቀዳጁ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ለዘላለሙ አድሮ ይኑር። አሜን። ሰላም ለአጋሌስ ወለ ኤራኒ ባመስቅሎ ወለሱስንያ ሳልሴ ስርጓተ በተደንግሎ ዘፈጸማ ዮም በዋየ እሳት ተቀትሎ። ሰላም ሰላም ለልብ አራጊ ትብሎ መፍቅደ ዚያሆም ዘይሄል እለታ ተኩሎም። በዝችም ቀን መቶ ሀምሳ ሰዎች በፋርስ ንጉስ እጅ በአንዲት ቀን በሰማይትነት አረፉ። እርሱም ለሀገሩ ቅርብ የሆነ የክርስቲያን አገር ከበበና፣ ብዙ የሰው ምርኮን ማረከ። ወደ አገሩም ወሰዳቸው። ፀሐይንና ጨረቃንን ከዋክብትንም ያመልኩ ዘንድ አስገድዳቸው። አይሆንም ባሉትም ጊዜ ራሶቻቸውን በሰይፊ ይቆርጧቸው ዘንድ አዘዘ። ራሶቻቸውንም ቆረጧቸው። በመንግስተ ሰማያትም የሕይወት አክሊልን ተቀበሉ። እግዚአብሔርም በጸሎታቸው ይማረን በረከታቸውም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። ሰላም ለክሙ ሰማዕታተ አብ ወወልዱ ምተ ወሃምሳ እለትትፈቀዱ ዘተጼወ ውክሙ ለንጉሰ ፋርስ ወህዱ ወተቀተልክሙ በሰዓት አዱ ሶባበይክሙ ለፀሐይ ትስግዱ ትስግዱ በዝህች እምለት የከበረ ሊቀ ጳጳሳት ጢሞቴዎስ መታሰቢያው ነው። በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። ሰላም እብል አሊሌ ቃለ ለጢሞቴዎስ አብ እንተቀደሰ መርጡ ለ ለኢየሱስ ክርስቶስ ከመተብሂለ ሀበ ውስተ ኮኮ መልክው ተስኢለ አመውስተ ግብጽ ምሄሮስ ተድለ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ዘጠኝ በዝች ቀን የከበረ ቀስ ይዘ ሲማሳረፈ በዝች ዕለት የአስር ወር ህፃን የሆነ የኤስድሮስ ማህበር የብሔረ ብፁዓን ጻድቃን በሰማዕትነት አረፉም። በዚችም ቀን በእስክንድሪያ አገር ሊቀጳጳሳት በአባ ስንቱ እጅ ታላቅ ምልክት ታየም። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት ረዴትና በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር። አሜን ዘአቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብ ተወከ ዘንዴት መጽሐፈ እንተረሰይከ እግዚኦ ጸሪቀመለት መለት ውኩበ ምላቡ ውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማቶ ጻድቃን ደናገል ሃዲ ወመነኮሳ ቴራን